ምን እያልሽ ነው ሀና? ጥሩ ሰው መስላኝ ነበር። አዲስ አበባ ድረስ ከመጣውበት ከአባዬ ህክምና አንተን ያስቀደምኩት። ሀና ባደረግሽው ነገር የምትመጻደቂ ሰው እንዳሉ እንሻቃለሁ፣ ግን እንደዚህ ከተናገርሽን የምር አስደብር ይሻሉ ማለት ነው። ይውልህ ማን ነበር ስም? ሀና ጭራሽ ስም የጠፋሽ ማለት ነው? የምርም በጣም አስገኝ ይሻሉ ማለት ነው። እፈልጋለሁ ለምኑ ነው? ባለፈው እንደዛ ልናገር አይገባም ነበር። አንቺ እኮ ምንም ስህተት የለብሽ። ማለት ኤልያስ እርግጠኛ ነኝ፣ አንተም ልብ ብለዋል። ደሴ የምታውቃት ሀናና አሁን የምታያት ሀና የተለያዩ ናቸው። ሀኒ አንቺ እኮ በዘመን ማ ትለወጪ ነሽ፣ አትዋሽ ኤልያስ። እኔ ራሴ ቁጡና ተናጋሪ እንደሆንኩኝ ይታወቀኛል። ህይወት እንዳሰብኩ ስላልሆነችልኝ ነው እንዲህ እየሆንኩኝ ያለሁት። ሀኒ እንደዚህ እንድትጨነቂ አይገባም። እኔ ከደሴ ድረስ የመጣሁት ላይሽ እንጂ ጭንቀት ልሆንብሽ አይደለም። ሌላውን ነገር ተውና ለአሴር ያደረኩት ነገር አንተ እንዳልከው ሌላ ስሜት ኖሮኝ ሳይሆን አሴር በጣም ጥሩ ልጅ ስለሆነ ነው። አውቃለሁ ሀና ጆሮ፣ ሊታዘንለት የሚገባ ልጅ ነው። እኔ ነኝ እንጂ ያለው ነገር አስብ። ያስጨነቁሽ አሁን መመሰጋገኑ ሆነ መሞጋገሱ ምንም ስለማይሰራልን ስለራሳችን ራሳችን እናውራ እሺ? አንዬ ታዲያ አዲስ አበባ እንዴት አገኘሻት? አዲስ አበባ ምን ነው ባልመጣው ነው ያስባለ። ለውራ የሆነ ነገር ልነግርሽ ነው የደወልኩት። ምንድን ነው የምትነግሪኝ? መዝገቡ እንዳልነግርሽ አስጠንቅቆኝ ነበር። የነገረኝ እንዴ? ምንድን ነው ፍቅር? አስጨነቅሽኝ እኮ መዝገቡ ከኔ አባት ገንዘብ የጠየቀው አንቺ እንዳልሹ ገንዘብ ወዳድ ስለሆነ አይደለም። እና ምንድን ነው ያንቺን አባት ለማሳከም ነበር እስር ቤት እስከ መግባት የደረሰው? ምን፣ ይሄን አላምንም ማመን ማሻሻያ በስተመጨረና አሴርን አስጠነቀቀችው። እስከ ዛሬ አልገባኝም ነበር፣ አንተ ግን አብረህን የሆንከውና ከአባይም ጋር የነበርከው ኤልያስ ብር ስለሚሰጥ ነበር እጅግ በጣም አዘንኩኝ በማለት ከዚህ በኋላ እኔም ሆነ አባቴን ሆነ ማግኘት አችልም በማለት አስጠነቀቀችው። ይህን ራሱ ስምህ ማን ነበር በማለት ከሶስት ስም አንዱንም ረሳችሁ። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦቼ በእያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ይወዳለሁ። እንግዲህ ኖላዊ ተከታታይ ድራማ በክፍል ሀያ ዘጠኝ እንግዲህ ያለውን ነገር እናያለን። ያው ኤልያስም ወደ ወሎ ሊመለስ ነበረ፣ ግን ደግሞ ሀና ለምንድን ነው የምትሄደው? በማለት እንግዲህ አስቀርተዋለች። እና እንግዲህ ታሬ በነገርኸው አንደኛዋን ለማስታረቅ ወይንም ደግሞ ለማስማማት ሲል ሌላኛውን ሰውም ለካ አጣልቻለሁ በማለት እንግዲህ እውነተውን ስለ ኤልያስ ይነግራታል ለሀና አንቺ እንደምትገምችው ክፉ ሰው አይደለም። ስለዚህ እሱ እንኳን የኔን ቢሮ የራሱን ቢሮ የነበረ ለኔ ቢሮ ሶስት ወር ደመወዝ ከፍሎ እኔ ደላላነት እንድሰራ ያደረገ ነው። ለራሱ ሳይኖረው እኔን ቀና ያደረገ ነው። በዚያ ላይ ደግሞ ለጆሮም ብዙ ነገር አድርጎለታል። ምክንያቱም ጆሮ ከእናንተ ጋር ወይንም ደግሞ አሴር ከእናንተ ጋር ሊሆን የቻለው እሱ ከወሎ ብር ስለሚልክለት ነው። ኤልያስ ይህን ያክል በጣም ደግ ነው። በብዙዎቹ ለራሱ አያውቅበትም እንጂ ለሰዎች ማድረግ እጅግ በጣም ያስደስተዋል። እና ሀና አንቺ እንደገመትሽው አይደለም በማለት እንግዲህ ታሬ እንደነገራት እናስታውሳለን። እሷም እንግዲህ ታሬ የነገራትን ነገር በማዳመጥ ከዚህ በኋላ አሴሪን ለማግኘት ፍላጎት አልነበራትም። ግን ደግሞ ደጋግሞ ስለደወልላትና በመንገዷ ላይ ስላገኘችው ተናገረችው። ከዚህ በኋላ እኔ አንተን ማግኘት አልፈልግም። ከአባቴ ጋርም እንድደርስብኝ አልፈልግም። እኔ እንደዚህ አይነት ሰው አትመስለኝም ነበር በማለት እንግዲህ ያልሆኑ ነገሮችን ተናግራለች። እንዲሁም ስም ማን ነበር በማለት ስሙንም በመርሳት ትገኛለች ማለት ነው እና አሴር እጅግ በጣም ተናዷል። ምክንያቱም ይህን ያክል አስቀይም ይሻለው ማለት ነው። ጭራሽ ስሜን ራሱ አልጠረዋልሽ በቃ ልክነሽኝ ይቅርታ በማለት እንግዲህ አሴርም ከነበት ዘወር ይላል። እንዲሁም እንግዲህ ሀና ወደ ቤቷ ትሄዳለች። ግን ደግሞ ኤላሲንም አግኝተው ነበረ። ኤልያስ ወደ ወሎ እመለሳለሁ እኔ የመጣሁት ለሀና ነበረ፣ ሀናም አኩርፋኛለች በማለት ወደ ወሎ ሊመለስ ነበረ። የማልፈልጋትን ሀገር አዲስ አበባን ደግሜ ያየዋት በሷ ነበር ምክንያቱም ለሀና ብዬ ነበር የመጣሁት ሀና ደግሞ ፊት ነስታኛለች ስለዚህ ታሬ መሄድ አለብኝ በማለት እንግዲህ ተነስቶ ሲወጣ ሀና ደውላ ነበረ ለታሬ ታሬ ደውላ ያው ኤልያስ ስልክ አያነሳም ከትናንት ጀምሮ ለምንድን ነው ስልክ የማያነሰው እባክህን ንገረኝ በማለት ትጠይቀዋለች እንግዲህ ታሬም አረ እሱማ ወደ ደሴ ሊሄድ ተዘጋጅቷል ምን ባደርገው ይሻለኛል ብነግረው እንኳን አልሰማለኝ፣ በማለት እንግዲህ ይመልስላታል። አሁኑ ማዋራት እፈልጋለሁኝ፣ እባክን አቅርብልኝ፣ በማለት እንግዲህ ታሬ ኤልያስን ያቀርብላታል። እባክን አትሄድ፣ መቼ አወራን እና ቢያንስ እንኳን አንድ ቀን ቁጭ ብለን ሳናወራ እንዴት ተመልሰ ትሄዳለህ? በማለት እንግዲህ እሺ ካልሽኝ እቀመጣለሁኝ እኔ አንቺን ብዬ ነበር የመጠውት አንቺን ፊት ስትነሽ ነው ለመሄድ የወሰንሁት በማለት እንግዲህ ኤልያስም ይቀመጣል ከስራ ስትወጣ አግኝተው ነበረ እንዲሁም ደግሞ ይቅርታ ጠይቀዋለች። እኔ የድሮ ሀና አይደለሁም። እዚህ አዲስ አበባ ከመጣሁ በኋላ ነገሮቹን ተሎ የመወሰን እና ቁጡ መሆን ጀምሬያለሁ፣ እና እባክህን ሌላስ ተረዳኝ በማለት የአባቷ መታመም እና ነገሮቹ ሁሉም ነገር በቃ ውዝግዝግ ግብ እንዳለባት ያው ተናግረዋለስም። እኔ የመጣሁት እንደዚህ እንድትጨናነቄ አይደለም፣ እና እባክሽን ሀና ሁሉም ነገር በእርሱ ፍቃድ ይሆናል። ቀስ ብለሽ ነገሮችን ለማስተካከል እንሞከራለን በማለት አሁን ስለ ራሳችን ነገር እስኪ እናውራ በማለት ሁለታቸውም ደስ የሚል ጊዜ አሳልፈዋል። ሌላው እንግዲህ ምናሴና እንዲሁም ደግሞ አሴር ተገናኝተዋል። ምናሴ ወደ ትምህርት ቤት በሚሄድበት ሰዓት አሴር አግኝቶት ነበረ። አሴር ሁልጊዜ ምናሴን ሳየው ደንገጥ ይላል። ምክንያቱም ምናሴ ከእናቱ ጋር በነበረበት ሰዓት አብሮ በነበረበት ሰዓት ቁርስ ሊበሉ ከቤተክርስቲያን በወጡበት ሰዓት እንግዲህ የምናሴን እናት ስልክ ያው አሴር ሰርቆት ነበር ከዚህ በፊት እና የሀና አባት ነበረ ስልኩን የመለሰላቸው። ይህን ታይም እያስታወሰ እንግዲህ በጣም ሲፈረው ስላወቀ ምናሴም ከዚህ በኋላ እኔን ስታይ እንደ ፈለግ ሁን እንጂ እንድትፈራ አልፈልግም። ምንም ነገር አይደለም። በቃ ያ ያለፈ ነገር ነው። አሁን ሌላ ጊዜ ነው። ስለዚህ ያን ነገር እያስታወስክ እንድትሳቀቅ አልፈልግም በማለት እንግዲህ አሴርን ይነግረዋል። እሽ በጣም አመሰግናለሁኝ በማለት እንግዲህ ያራዳ ልጅ ነው በማለት እንግዲህ አሴር እንትን ይለዋል። እንዲሁም ደግሞ እለፍ ብሎ ምናሴ ያው ፍቅርን አግኝቷት ነበር ከፍቅር ጋር ደስ የሚል ግንኙነት አላቸው እየተግባቡ መጥተዋል ምናሴ ማንንም አያውቅም ነበር ከሰው ጋርም ይህን ያክል አይቀራረብም ምክንያቱም ከትምህርት ቤት ወደ ቤት ነው ሌላ ጓደኞች አልነበረውም ስለዚህ አሴርንና ፍቅርን ስላገኘ አሁን ከሰው ጋር ማውራት ጀምሯል ደስ ብሎታል እንዲሁም ከፍቅር ጋር በስልክ እያወሩ ነበር በስልክ ሲያወሩ የሰማቸው የምናሴ እህት ሰላም ከማን ጋር ነው የምታወራ በማለት ጠይቀው ነበረ ሴት ነች ወይ የምታወራት? በማለት አዎ፣ ሴት ነች የማወራት፣ ግን ምንም ነገር የለም፣ ኖርማል ነው ማወራት በማለት እንግዲህ ምናሴ ለሰላም ይመልስላታል። አይ ጥሩ ነው፣ ግን ደግሞ ትንሽ የምትባል አደለህም፣ ብታወራ ምንም ማለት አደለም፣ ግን ደግሞ ሴት ልጅ አደራህን እንዳት ጎዳ በማለት እሷ በደረሰባት አንጻር ስታየው፣ አንተም እንግዲህ ሌላ ሰው እንዳት ጎዳ ለማለት መሰለኝ ብቻ። ግን ሴት ልጅን እንዳት ጎዳ በማለት ያው ለምን አሴ ትነግረዋለች። አረ ችግር የለውም እኛ ደግሞ ምንም እኮ ያደረግነው ነገር የለም ኖርማል ነው ያወራዋት በማለት እንግዲህ ይመልስላታል። ማስጠንቀቂያ ነው እንግዲህ እንደ እህት የሰጠችው። በስተመጨረሻም እንግዲህ ፍቅር ደውላ ነበር ልሀና ለሃና ደውላ የሆነ ነገር ልነግርሽ ነው በማለት ከምሽት ላይ ነበር የደወለችው። ሃናና እንዲሁም የሃና አባት ምናሴ አሴርን ማየት አይፈልጉም። ምክንያቱም ያው ሃና በተነገራት ነገር ነው ብር ተሰጥቶት የእሷን አባት አብሮት እንደሚሆንና እንዲሁም ደግሞ ከአባቷ ጋር አብሮ ጊዜ እንደሚያሳልፍ ያው እንደተሰጠው ነበር ስላወቀች እጅግ በጣም ተናዳ ስለነበር በዚህ ምክንያት እሷ አርቀዋለች እንዲሁም ደግሞ አባቷ ታስሮ የነበረው እንግዲህ የኔ ምክር አልሰማ ብሎ ሰርቆ ይሆናል በማለት በዚህ ነገሮች እንግዲህ ሀናም እንዲሁም የሀና አባት ከአሴር ርቀዋል። እንዲመጣም አይፈልጉም። ያው አሴርም የሀናን አባት አግኝቶት በተደጋጋሚ አውርቶት ነበረ እንዲያዳምጡት እና በምን ምክንያት እንደታሰረም ሊነግራቸው ፈልጎ ነበረ። ግን ደግሞ የሀና አባት ፊት ነስተውታል። ምክንያቱም ሁል ጊዜ አትስረቅ አትስረቅ ለዋል። ስለዚህ ቃሌን አላከበረም በማለት በዚያ ምክንያት ተጣልተውታል። ግን ደግሞ ልባቸው እጅግ በጣም ይወዱታል። የሀና አባት ሁል ጊዜ አሴርንም ያስታውሱታል። ስለዚህ ከሀና ጋር እንደተጣላ ና እንደተቃቃሙ እንግዲህ ለእህቱ ለፍቅር ነግሯት ነበር አሴር እንግዲህ ፍቅር ደግሞ ለሀና ደውላ ነበረ። ደውላ የሆነ ነገር ልነግርሽ እፈልጋለሁኝ፣ ግን ደግሞ ይህን ነገር ንገሪ ተብዬ ሳይሆን ያው ወንድሜ ወንድሜ አሴር እንዳልነግርሽ አስጠንቅቆኝ ነበር፣ ግን ከአንቺ ጋር እንደተጣላና ያው እንደተቀየማችሁ ስለነገረኝ በቃ ውስጤ ስላልቻለ ነው የደወል ሁልሽ በማለት እሺ፣ ምን ብሎሽ ነው? ምንድን ነው ያለሽ? በማለት እንግዲህ አና መልሳ ላት ነበረ አይ፣ በባለፈው እንግዲህ እስር ቤት የገባው አሴር ወደ እስር ቤት የገባው ያንቺን አባት ለማሳከም የቤተሰቦችን ብር አባቴን ጠይቆት ነበረ እና በዚያ ምክንያት ነው ያንቺን አባት ለማሳከም ሲል ነው ብር ለማግኘት ሲል ነው ከዛ ፖሊሶቹ እዘውት ወደ እስር ቤት የወሰዱት እንጂ ለሌላ ነገር አይደለም፣ በማለት እውነታውን ትነግራታለች። ሀናም እጅግ በጣም ትበሳጫለች። ለምን ቸኮልሁ፣ ለምን እንደዚህ ያደረግኩ፣ በማለት ስትበሳጭ አይተናል ማለት ነው። እና እንግዲህ በስተመጨረሻ በአሴር ወደነ ሀና ወይንም ደግሞ ከሀና አባት ጋር አብረው ይሆናሉ። እጅግ በጣም ይወዳቸዋል እንዲሁም በቃ አባት አገኘሁ፣ በማለት እንግዲህ አሴር የተራበውን የቤተሰብ ፍቅር ከሀናና እንዲሁም ደግሞ ከአባቷ ለማግኘት እጅግ በጣም ደስ ስለሚለው ወደዚያ ለመቅረብ ነበር። አሁንም እውነታውን ወጥቶለታል። እንዲሁም ደግሞ የሀና አባት ሲሰማ ይሄንን እንዲሁም የልጁን እጥረት ያደረገውን ነገር ባያደርገው ባይሳካለት እንኳን እጥረቱን በማየት እጅግ በጣም ይወዱታል ብዬ አስባለሁ። ሀናም እጅግ በጣም ተናዳለች። ምክንያቱም ለነገሮቹ ለምንቸኩዬ ወሰንኩኝ በማለት እንዲሁ አስቀየምሁት ልጁን። አሁን እንዴት ነው ይቅርታም ጠይቀው እያለች ስትናገርም አይተናል ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። በክፍል ሰላሳ ዛሬ ይለቀቃል ሁላችን የምንመለከት ይሆናል። መልካም ጊዜ እንመኝላችኋለሁ።